ጊዜ የካየናቸው ብቅም አላሉም ነበረ። ተጠፋፍተውን ተጠፋፍተን ነበረ። እነሱም ጠፍተው ነበረ። እንግዲህ ፈኪም ይዟት አልሄደም። ፈኪም ለብቻዋ ነበረች። አህመዶም ለብቻው ወደ ሐረር ና ወደ ድሬዳዋ ሄዶ ነበረ። እንግዲህ ድዛ ነው ያሳለፈው ማለት ነው። እንግዲህ ይዞላት የመጣው ስጦታ ደግሞ በጣም ናፍቃኛለች ብሎ እየተናገረ ነበረ። በይዘው መጀመሪያ ማለት ነው የምነግራችሁ ነገር ካለ ማለት ነው። በጣም ናፍቃኛለች። በጣም በጣም አለ። ቁርስ ደግሞ ሀያ አራት ሰዓት ደውላ እየጨቀጨቀችኝ አለ። ሀያ አራት ሰዓት ደውላ እየጨቀጨቀችኝ፣ ቁርስ ስበላ፣ ምሳ ስበላ፣ እራት ስበላ እየደወለች አለ። ስበላም ስጠጣም አጠገቤ ናት አለ። እኔም በቃ በጣም እንዴት እንደናፈቀችኝ ልነግራቸው አንችልም፣ ማለት እሷም እየጨቀጨቀችኝ አለ። አንዳንድ ቪዲዮም የላኩላትም ምን ያልኩላትም በቃ በጣም ነበረ አትመጣም ብላ የጨቀጨቀችኝ ማለ። እንግዲህ መቀመጫ ራሷ አስተሰጠችኛለ። ታያችሁ ፍቅራቸው እየጸና ነው የሚሄደው ማለት ነው። እየጨመረ እየጨመረ ነው የሚሄደው ማለት ነው። ኢንሻአላህ እንግዲህ በጉጉት ሰርጋችሁ ደግሞ እንጠብቃለን ማለት ነው። ከአላህ ፍቃድ ማለት ነው። እንግዲህ ቤቱ ወንድ ላጤ ቤት ያውታቃላችሁ። ምግብ አንዳንድ ወንድ ይሰራም ማይሰራም እንግዲህ እሷ ደግሞ የምትወደው ምግብ እሱም ያውቃል፣ እሷም ነገረችው ሽሮ። እንግዲ የወንድ ላጤ ቀለል የሚለው ሽሮ ነው ማለት ነው። ሽሮውን እንግዲህ አገንፍሎ ጠብቋታል ማለት ነው። ያው ሴት ልጅ ሞያላት ምንም ቢሆን አንድ ሽንኩርት ያን ተከተፋ አገኘችበት ማለት ነው። እሱንም ልታዋርደው ፈለገች። ያው በፊትም ፈርቶ ነበር፣ እሷ ከመጣች ትበጣብጠኛለች፣ ጨቀጭቀኛለች እንዲህ ነው የምታደርገኝ፣ እንዲህ ነው የምታደርገኝ ብሎ ነበር። የፈራውን ነገር አልቀረም ማለት ነው። እንግዲህ ሽሮው ላይ በጣም ይጣፍጣል፣ ግን ሽንኩርት እያን ተከተፈ ስጋ የሚያክል ሽንኩርት አገኘሁበት ብላ እንግዲህ አጨናንቀዋለች። አምጥቼ ማሳያለሁ ስትል ከለከላት ማለት ነው። እና በጣም ደስ ይላል። ወላሂ በጣም ነው ደስ የሚለው። ግን አንድ አይመስልም። ምክንያቱ በቃ ማች ያደረጉት ሁለቱ ማለት ነው። ማች አድርጓል ማለት ነው። እውነት መገባት አለባቸው እነዚህ ሰዎች ማለት ነው። ነገራችን ላይ ፈኪ በጣም የምትወደስ ፍቅር ያላት ሰው ናት። በጣም በጣም ምርጥ ሰው ናት። አህመዶም እንደዚህ በጣም እውነት በጣም ጥሩ ሰው ነው አሙዬ ማለት ነው። እውነት በጣም ነው የምንወደው። እናንተን በጣም ጥሩ ሰው ነው ክብር ያለ ሰው ነህ። ትጫወታለህ፣ ትቀልዳለህ ግን የብዙ ነገር ቦታ ያለህ ልጅ ነህ። በጣም ጥሩ ልጅ ነህ ማለት ነው። ሁለታቸው ማለት ነው። አላህ ደግሞ ጥሩ ነገራቸው እያሳየን ማለት ነው። እና ዛሬ ደግሞ ከድሬዳዋ ደግሞ ሽቲ ይዞላት መጣ ለኪ ማለት ነው። ሽቲ በጣም የሚያምር ሽቲ ነው። እንግዲህ ይዞላት መጣና እንግዲህ አይታችሁታል ማለት ነው። ልበሺ ብሎ ምን ብሎ አምሮ ደግሞ ደሞ አማረብሽ ምናምን ያለ ታምራለች። አንተ ደግሞ ድሮም ታምራለች። በዚህ ማለት ነው የሚወጣላትን ነገር የለም። የሰው ልጅ ዋና ላዩ አይደለም ውስጡ ነው ማማር ያለበት ማለት ነው። የሰው ልጅ ዋና ዋና ውስጣችን ካማረ ማለት ነው ላያችንም ያምራል ማለት ነው። ላያችን አምሮ ውስጣችን ባዶ ቢሆን፣ ውስጣችን ቆሻሻ ቢሆን ምንም ያደረግልንም ማለት ነው። የሰው ልጅ ዋና መጀመሪያ ውስጡን ማማር ነው እና እሷ የሚወጣላት ነገር የለም እንግዲህ ቅናት ፍልቅልቅ ማለት ነው። ቤት ውስጥ ሴት ያለበት ቤት እና ሴት የሌለበት ቤት ይሄው ማለት ነው። ቅድማን አንተ ዳብረው ነበር ብቻህን ማለት ነው። ብቻህን ማለት ነው። እሷ በጣች ግን ቤቱ መቀደም መቅ ፈታ ዘና ፈታ ዘና እና ቤተሰቦች እስቲ ይዋቸው ሁለቱም ፍቅረኛዎች ማለት ነው። እንዴት እንዳባቱ እንደሚያምሩባቸው ወደፊቱ ሙሽራ የምንላቸው እንግዲህ አይታወቅም። በመሀልም ውስጥ እንግዲህ ሊጋቡም ይችላሉ። እንግዲህ ስጦታውን አምጥቶ ሰጣት ማለት ነው። ያ ቃል እሱ ደግሞ የምትወደውና የማትወደው የምጠላውን የማጠላውን ያ ቃል ማለት ነው። የፈራ ነው እንግዲህ ልብሱንም አምጥቶ የሰጣት ማለት ነው። ያው የሰው ልጅ ስጦታ ይፈልገ። ለምን የጥርስ መፋቂያ አይሆንም? እውነት በጣም ነው ደስ የሚለው ማለት ነው። ሰው ስጦታ ብሎ ከመጣ መናቅ የለበትም ማለት ነው። ያለው አልሐምድልላ ተብሎ መቀበል ነው። ብላችኋለሁ ስጦታ ማለት ሰው አስቦ ካመጣላችሁ ለምን ለምን ክሊኒክስ አይሆንም? ሰውት ለምን አይሆንም ማለት ነው። የሰው ልጅ ስጦታ ብሎ ከመጣ ትልቅ ነገር ማለት ነው። የሰው ልጅ ትልቅ ነገር ማለት ነው። ንቀት አያስፈልግም ማለት ነው። እና እሷም በጣም ደስ ብሏት ነው የተቀበለችው። ለብሳው እንደው አምሮባት ሸምረቅረቅ ብላ ሸምረቅ ሸምረቅ ሸምረቅረቅ ብላ ነው። ሱ ወይም ደግሞ ማሻ አላህ ተባረካላት ማለት ነው። እሱ በጣም ደስ ብሎታል። እንግዲህ ዱዓ አድርጋላት አለች። አይታቸዋል፣ መርቀዋለች ማለት ነው። መርቀዋለች እንግዲህ የውስጧን ሁሉ አውጥታ ሰጥተዋለች እላቸዋለሁ። በጣም ነው ደስ የሚሉት፣ በጣም ነው የሚያምሩት ያለህ። በነገራችን ላይ ስጦታ ብዙ ጊዜ ነው ስጦታ የሚመጣላት ፈክዬ ማለት ነው። አህመድም ብዙ ጊዜ ስጦታ ሰጥቷታል። እየሰጣት ነው፣ ብዙ ጊዜ በፊትም አይታችኋል። የሚያምር ቀሚስ ደስ የሚል በራሷ ምርጫ መርጫ ማለት ነው። ውድ ቀሚስ አስመርጣት ራሷ መርጣ ገዝታለች፣ አይታችኋል። ዘንቅል ማለት ነው። እንግዲህ በነገራችን ላይ በጣም ነው የሚያሽኮረኩር፣ በጣም ነው የሚወዳትም ትወደዋለች የቀድቀድ ወደ ፍቅር ውስጥ የገቡ ነው። እሷም የገባች ነው፣ እሱም የገባ ነው። እንግዲህ ማሻላ ተባረካላ ብለናል። እውነት ያሳካላችሁ። እውነት ደስ ይላል ማለት ነው። እኛም ተጎናችሁ ነን። አብሽሮ አብሽሮ ወላሂ እኛም ተጎናችሁ ነን። ቀጥሉበት። በጣም ነው ደስ የሚለው። ታስደስታላችሁ። መልካም ነገር ትሰራላችሁ። ሁላችሁ መልካም ነገር እየሰራችሁ ነው። የምሰሩ ስራ ሁሉም በጣም ደስ ይላል። የምታረጉት ሁሉም በጣም ደስ ይላል። ስንናገርበት በጣም ነው ደስ የሚለው፣ በጣም ነው የሚያምረው የምትሰሩት ነገር ሁሉም። እንግዲህ ፈኪዬን ቆንጆ እውነት በጣም ነው የምናመሰግንሽ። አንቺ በጣም ጥሩ ሴት እረጋ ያርሽ ቆንጆ፣ በዛ ላይ ደግሞ ውስጥሽ ንጹሕ ውባነትሽ፣ ምናምነትሽ በጣም ን እንጃ ከልክ በላይ ነው ማለት ነው። አሞዬ፣ ፈኪዬ ማለት ነው፣ አህመድዬ ማለት ነው፣ አንተን ነው ማለት ነው። በጣም ጥሩ ሰውነ የሰው ርሮ የሰው ተሰው ጋር ምታለቅስ የሰዎችን የምትረዳ ሰውነ ነ እውነትን ስናገር ማለት ነው። ሁሌ ይቀጥልባችሁ መልካምነታችሁ አይለያችሁ። ሁለታችሁም ደግሞ አላህ ይለያቸው፣ አንድ ላይ ያድርጋቸው። እና ቤተሰቦቼ የዛሬ ቪዲዮን እንግዲህ ከወደዳችሁ ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱኝ። በሌላ ቪዲዮን እስከ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ።